አንደኛው የብፁዕ አባታችን አቡነ ዲሜጥሮስ ሐዋርያዊ ጉዞ የሊባኖስ የተባበሩት አረብ ኤሚሬትስ እና የመካከለኛው ምስራቅ አገረ ስብከት በሶስት ወረዳ ቤተ ክህነት የተዋቀሩ 19 ቤተክርስቲያናት አሉት። ርቀትና ሙቀት መልክዓ ምድራዊ መገለጫቸው በሆነና በዘጠኝ የአረቡ ዓለም ነገስታት በሚመሩ ሀገራት የሚገኙት የሊባኖስ፣ የኢማራት፣ የኳታር፣ የባህሬን፣ የኩዌት፣ የጆርዳን የኦማን የኢራቅ እና የየመን አድባራት ለማገልገል ሐዋርያዊ ጉዞና የቪዛ ግድ ሲሆን በዚያም መንፈሳዊና ማህበራዊ እገዛ የሚሹ በርካታ ኦርቶዶክሳውያን አሉ። እንደ ቅዱሳን ሐዋርያት በጸሎትና በኪደተ እግረው የአረቡን ምድር በአብያተ ክርስቲያናት እና ለቅድስትና በሚጋደሉ ምዕመናን የሞሉት የሀገር ስብከታችን ሊቀጳጳስ። የብፁዕ አቡነ ዲሜጥሮስን የ2017 ዓ ም ሐዋርያዊ ጉዞ ስዘረዝር ኢማራት፣ ሊባኖስ፣ ጆርዳን፣ ባህሬን፣ ኳታር፣ ኩዌት ይጠቀሳሉ። በቅኔ ማህሌቱ ምሪት፣ በመኖ ጥሪት በኩዌት በክርስቲያናዊ የኑሮ አብነት የአረቡን ዓለም እያጣፈጡ የሚገኙት ብፁዕ አባታችን ሐዋርያዊ ጉዞ ባደረጉባቸው መካናት ሁሉ መንፈሳዊ በረከትና ምሪት ሰጥተዋል። የሻማ መስሪያ ቦታ መጠየቅ፣ ለአባቶች የአገልግሎት ቪዛ ማስፈቀድ፣ ቦታ ተረክበን በፈቃድ ችግር ግንባታ ላልጀመርንባቸው አድባራት የግንባታ ሥራ እንዲጀምሩ መጠየቅ ከአረቡ ዓለም ኃላፊዎችና ከኢትዮጵያ ኤምባሲዎች፣ ቆንስላዎች ጋር ያከናወኗቸው ስራዎች ናቸው። ሁለተኛ ስብከት ወንጌልን በተመለከተ ከየአድባራቱ ቋሚ ጉባኤያት ውጭ በሊባኖስ ሐሪሳ ማርያም የተዘጋጀው ዓመታዊ ታላቅ ጉባኤ በርካታ ምእመናንን ያገለገልንበት ሲሆን በክረምቱም ከኢትዮጵያ ከአስር በላይ የአብነት መምህራን አስመጥተን በስደት የሚኖሩ ካህናትና ምእመናን በአብነት መምህራን እንዲማሩ አድርገናል። በበጀት ዓመቱ የስብከተ ወንጌል አገልግሎት የውጭ ሀገራት ዜጎችን ጨምሮ 250 አዳዲስ አማኒያን ተጠምቀው የቤተ ክርስቲያን ልጆች ሆነዋል። ሀገረ ስብከታችን የሰርክ መርሃ ግብርን አጉባኤ አስመልክቶ በተመረጡ አድባራት ላይ በተገበረው የስብከተ ወንጌል አቅጣጫ መሰረት በሰርክ የሚሰጠው ትምህርት ይዘት ዘወትር ስብከት ብቻ ከሚሆን ሃይማኖታዊ፣ ማህበራዊ እንዲሁም አረማውያንና መናፍቃን በቤተሻን ትምህርት ላይ ለሚያነሱት ጥያቄ ምላሽ መስጠት ላይ ያተኮረ እንዲሆን አድርገናል። የዚህም ፋይዳ መምህሩ በተለያዩ ጉዳዮች ላይ አዋቂና ዝግጁ እንዲሆን ምመናንም በሁሉም የህይወት ክፍል የቤተሻንን ትምህርት እንዲያገኙ ለአረሙያና ለመናፍቃን ጥያቄም ድልዋን እንዲሆኑ አስችሏቸዋል። ሶስተኛ ህንፃ ቤተሻን እድሳትና ግንባታን በተመለከተ ነቢዩ ኢሳይያስ የሊባኖስ ክብር ዘካርያስም ሊባኖስ ወይ ደጅን ክፈት ብሎ በጠሯት ቤሩት ሊባኖስ የሚገኘው የደብረ ሲና ቅዱስ ገብርኤል ካቴድራል ሙሉ እድሳት የተደረገለት ሲሆን ከኢትዮጵያ በተመረጡ ሰዓልያንም በሳሏቸው ቅዱሳት ሥዕላት አጊጧል። በእሽተ ሎጥ የጨዋም እንዲሆነችበት ነቢዩ ኤልያስ የተወለደበት ያረገበት ይልቁንም ጌታችን አምላካችን መድኃኒታችን ክርስቶስ የተጠመቀበት ዮርዳኖስ ባለን ቦታ ላይ የብሻን ግንባታ ለመጀመር የዩኔስኮ ፈቃድ እስካሁን በመጠበቅ እንገኛለን። ከኢየሩሳሌም ጋር ኩታ ገጠም ሀገር በመሆኗ ከሰላሳ ያላነሱ የመጽሐፍ ቅዱስ ታሪካዊ ቦታዎች በመያዟ የመጀመሪያውን የምድር አረብ የሴቶች ገዳም ለመስረት በቅር ላይ እንገኛለን። የኳታር ጽራሪያም ቅዱስ ስላሴ ካይዝራል ግንባታና የስል ስራ ከለቀማ ስራዎች ውጭ የተጠናቀቀ ሲሆን እግዚአብሔር ቢፈቅድ በዚህ ዓመት በቅዱስነታቸው ተባርኮ አገልግሎት ይጀምራል ብለን ተስፋ አድርገናል። የሀገረ ስብከታችን መንበረ ጵስና በሆነው አቡዳቢ ምስካይ ዙናን የገዳሙ አጥር ስራ የተጀመረ ሲሆን እስከ ሶስት ወራት ባሉት ጊዜያት ውስጥ ይፈጸማል። እግዚአብሔር ቢፈቅድ በዚህ ዓመት የአረቡን ዓለም አገልግሎት በጸሎትና በቅርብ ክትትል የማይለዩት ብፁዕ ቅዱስ አባታችን ዳግም በኢማራት ተገኝተው አዲስ ለሚታነጸው የገዳሙ ህንፃ ቤተክርስቲያን መስረት ድንጋይ ያኖራሉ ብለን እየጠበቅ እንገኛለን። በባህሬንም ቅዱስነታቸው ከመጡ የሀገሪቱ ንጉሥ ለቤተ ክርስቲያን መስሪያ ሊሰጡ እንደሚችሉ ተስፋ አለ። ካህናትን በተመለከተ ሀገረ ስብከታችን በዓመት አንድ ጊዜ ለባለ ጵራቂጦስ ክህነት እንዲሰጥ ባስቀመጠው አቅጣጫ መሰረት በበጀት ዓመቱ በኢማራት ተወልዶ ያደጉትን ጨምሮ 17 በዲቁና 3 በቅስትና ክህነት ተክነዋል።

ከ መቶ በላይ ሀገራት ዜጎች በሚኖሩባት ኢማራት ካለው ሰላምና የሕግ የበላይነት እየጎመራ ከመጣው የትምህርት እድል የተነሳ ለዩኒቨርሲቲ ትምህርት ከኢትዮጵያና ከኢትዮጵያ ውጭ ወደ ኢማራት የሚመጡ ኢትዮጵያውያን ወጣቶች ተበራክተዋል። በጽሁነታቸው በስቱ አቅጣጫ መሰረት ለተማሪዎች የአብነት መምር ተመድቦላቸው ትራንስፖርትና ቁርስ ተዘጋጅቶ መንፈሳዊ ትምህርት እየተማሩ ይገኛሉ። ከነዚህም መካከል ለዲቁናና ለልዩ ልዩ መንፈሳዊ አገልግሎት የበቁ አሉበት። በበጀት አመቱ ፈለጋ ያሬድ የተሰኘ የካህናት ማሰልጠኛ በሂደትም መንፈሳዊ ኮሌጅ ለማቋቋም በተቀመጠው አቅጣጫ መሰረት የካሪኩለም ቅድመ ዝግጅት ጀምረናል። በቅርቡ በኦንላይን ትምህርት ለመጀመር ዝግጅት ላይ ነን። የአብነት ትምህርት ቤቶች፣ ጉባኤ ቤቶች እንዳይፈቱ፣ እንዲስፋፉ፣ የመምህራንም ኑሮ እንዲሻሻል ዘወትር የሚተጉት ብፁዕ አባታችን በሰጡት መመሪያ መሰረት በበጀት ዓመቱ ለጎንደር ደብረ ኃይል ወደብረ ጥበባት በዓታ ለማርያም ያቋቋም ምስክር ጉባኤ ቤት ግማሽ ሚሊዮን ብር፣ ለባህር ዳር አራቱ ምስክር ጉባኤ ቤት 250 ሺ ብር ለደባርቅ መድኃኔ ዓለም አራቱ ቤተ መጻሕፍት ጉባኤ 300 ሺህ ብር፣ ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የአብነት ትምህርት ቤት 228 ሺህ ብር፣ በጉጂ ቦረና ሀገረ ስብከት ለምትገኘው አዶላ ደብረ ገነት ቅድስት ማርያም 150 ሺህ ብር፣ ለባሌ ሀገረ ስብከት 100 ሺህ ብር፣ ለመቄዶንያ በጎ አድራጎት ማኅበር 2.5 ሚሊዮን ብር ድጋፍ አድርገናል። ስድስተኛ በሚዲያ ክፍል የተሰሩ ስራዎች። ሀገረ ስብከታችን አራተኛው መንግስት ተብሎ የሚጠራው ሚዲያ ያለውን ዘርፈ ብዙ ፋይዳ ተገንዝቦ ማዶት የተሰኘ ሚዲያ አገልግሎት ተደራሽ አድርጎ ቆይቷል። ይሁን እንጂ ማዕዶት የተሰኘው ሚዲያችን የፌስቡክ ገጽ በመጠለፉ ከቤተክርስቲያን ባህሪ ጋር የማይሄዱ ምስሎች እየተለጠፉበት ስለሆነ መካከለኛው ምስራቅ አገረ ስብከት ሚዲያ የሚል አዲስ ሚዲያ ከፍቷል። ክፍሉንም በሰውና በሚዲያ መሳሪያዎች በማጠናከር ተደራሽ መሆን ጀምሯል። 95% የሚሆኑት አድባራት የራሳቸው የሆነ ማህበራዊ ሚዲያ አላቸው። ከኢኦቲሲ ሚዲያ አየር ሰዓት በመግዛት የአረቡን ዓለም አገልግሎት ማስተላለፍ ጀምረን በተለያዩ ምክንያቶች ተቋርጦ ቢቆይም በዚህ ዓመት ዳግም ለመጀመር እየተዘጋጀ እንገኛለን። በሰንበት ትምህርት ቤት ለሁሉም ሰንበት ቤቶች የጋራ መተዳደሪያ ደንብ ተቀርጿል። የገጠሙን ችግሮች በየመን ባለው አለመረጋጋት ከሀገር ስብከታችን ጋር ያለው ግንኙነት መቋረጡ፣ በኢራቅ ደብረ መንክራት እንዲያገለግሉ በቅዱስነታቸው የተመደቡት አባት በቪዛ እጦት ምክንያት መግባት አለመቻላቸው ላለፉት ሰላሳ ዓመታት ለአገልግሎት ቤተክርስቲያናቸውን የፈቀዱልን በሻርጃ የሚገኙት የአርመን ኦርቶዶክሳውያን ቤተክርስቲያን ለምን ሰርታችሁ በራሳችሁ አትገለገሉም? በማለት ጥያቄ ማንሳታቸው ዋነኞቹ ናቸው። እነዚህና ሌሎች ችግሮች ቢኖሩም በእግዚአብሔር ቸርነት፣ በቅዱስነታቸው የዘወትር እገዛ፣ በብፁዕ አባታችን ጸሎትና ምሪት፣ በአረቡ ዓለም ካህናትና ምእመናን ትጋት፣ ለአገልግሎት ቤተክርስቲያናቸውን ፈቅደው በሚሰጡን አብያተ ክርስቲያናት ትብብር በዘጠኙም የአረብ ሀገራት ነገሥታት ህዝብ አቀባበል፣ ትብብር ከፈተና ጋር አግሎታችን ቀጥሏል። ይህ ጉባኤ ዘጠኙን የአረብ ሀገራት መሪዎች በተለይ የኢማራት ነገሥታት ለአገልግሎታችን ለሚያደርጉን ሁሉ እገዛ እንዲያመሰግንልኝ በአክብሮ ትጠይቃለሁ። ፋይናንስን በተመለከተ በመጨረሻም ለጠቅላይ ቤተ ክህነት 15000 ዶላር ገቢ አድርገናል። ስሊፑን የሀገረ ስብከታችን ሊቀጳጳስ ብፁዕ አቡነ ዲሜጥሮስ ለቅዱስነታቸው እንዲያስረክቡልኝ በአክብሮ ጠይቃለሁ።